የሚዲያና ኮሚኒኬሽን ባለሙያዎች መሬት ላይ ያለውን እውነት አገናዝበው መዘገብ እንደሚገባቸው የፌዴሪ መንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ዶክተር ከበደ ዴሲሳ አስገንዝበዋል። የሚዲያና ኮሚኒኬሽን ባለሙያዎች በጎርጎራ በጎንደርና በባህር ዳር የተከናወኑ የልማት ስራዎችን ጎብኝተዋል። አሻግሬ መንገሻ ተጨማሪ አለው። የሚዲያና ኮሚኒኬሽን ዘርፉን ለማሳደግ ከመላ ሀገሪቱ የተውጣጡ የሚዲያና ኮሚኒኬሽን ባለሙያዎች በአዲስ አበባ ውይይት አድርገዋል። ከውይይታቸው በኋላም በቡድን በመከፋፈል በሀገሪቱ በተለያዩ ክልሎች የተሰሩ የልማት ተግባራትን እየጎበኙ ይገኛሉ። ባህር ዳርን ጎንደርንና ጎርጎራን የጎበኘው የሚዲያና ኮሚኒኬሽን ባለሙያዎች ቡድን የተመለከቷቸው የልማት ስራዎች አመርቂና ውጤታማ መሆናቸውን ተናግረዋል። ባህርን እንዲሁም አጠቃላይ የአማራ ክልልን በፊት የምሰማው በሶሻል ሚዲያ ላይ የማየው የጦርነት ቀጠና እንደሆነች ነበረ ስሰማ የነበረው። ዛሬ ላይ ያየሁት ግን ፍጹም ከሱ ጋር የማይገናኝና ተቃራኒ የሆነ ነገር ነው ያየሁት። እጅግ በጣም ደስ የሚሉ እየተሰሩ ያሉት ስራዎች። እንደገና ጣና ሐይቅ ላይ ያየ ነው፣ እንዲሁም ጎርጎራ ላይ ያየ ነው ነገር ሊታመን የማይችል ነገሮችን ነው ያየነው። ከጎርጎራ ጀምሮ ከጎንደር ጀምሮ እስከዚህ ባህር ዳር ያየናቸው ስራዎች እጅግ በጣም ድንቅ ናቸው። በዚህ ሂደት ደግሞ የህዝቡ ተሳትፎ፣ የባህል ሀብቱ ተሳትፎ፣ የአመራሩ ቁርጠኝነት 24/7 እየሰራ የመጣበትና በአጠቃላይ ኮሪደር ልማት ስናይ አካታች የሆን በሆነ መልኩ ለእግረኛው፣ ለሞተረኛው፣ ለመኪናው፣ ለአካል ጉዳተኛው የተሰራበትና ከዚህ በፊት በርካታ ችግሮች ያሉበትን እጅግ በጣም ውብ አድርጎ የተሰራበት ከቅኝትም አንጻር ኮሪደር ልማት ብቻ ሳይሆን ጣና ልማትን አካቶ የተሰራበት የፈጠራ ውጤት እንደሆነ አይተናል። በተለይ በጎንደር አካባቢ የጎርጎራ ኢኮ ቱሪዝም መዳረሻ ጎብኝተናል። በባህር ዳርም እንደዚ የኮሪደር ልማት ስራዎችን እያየን ነውና እጅግ በጣም ሳቢ ነው እየተሰሩ ያሉ የልማት ስራዎች በተለይ ለሰዎች የስራ እድል ከመፍጠር አንጻር፣ ቱሪስትን ከመሳብ አንጻር፣ የአካባቢውን ገጽታ በተለይ የጣናን ውበት ከመግለጽ አንጻር በጣም ከፍተኛ ስራዎች በትኩረት እየተሰራ መሆኑን ለማየት ችያለሁ። በጉብኝታቸው የተመለከቷቸውን የልማት ስራዎች፣ የህዝቡን አንድነትና የአመራር ቁርጠኝነት በየሚዲያዎቻቸው እንደሚዘግቡት የሚዲያና ኮሙዩኒኬሽን ባለሙያዎች ገልጸዋል። እውነታን የያዘ ሰው ነገሮችን ሲያብራራ ምንም አይከብደውም፣ በደንብ ይቀለዋል። ያው ያየሁትን የበለጠ መላው ሀገሪቱ ኢትዮጵያ ላይ ያሉት መጥተው እንዲጎበኙ ውጭ ያሉትን መጥተው እንዲጎበኙና እቺ ሀገር በተለይ እቺ ከተማ በጣም የተለየች መሆኗን በስፋት በዶክመንተሪም በፕሮግራም በዜና መልክም ለሰራት አስቤያለሁ። አጠቃላይ የኢትዮጵያ ልማት የባህር ዳር ልማት የጎርጎራ ልማት የአማራ ክልል ልማት ሁሉንም አምባሳደር ዲፕሎማት ጋዜጠኛ ሆነን ለመስራት እድሉን ስላገኘን በጣም ደስ ብሎኛል። ለመስራትም ቁርጠኛ መሆንን ለመግለጽ በዚህ አጋጣሚ ወዳለሁ። በተሻለ መንገድ ለማስተዋወቅ መረጃን ተደራሽ ማድረግ በሀገሪቷ የተለያዩ ክፍሎች እየየተሰሩ ያሉት የልማትና የእድገት ስራዎችን ለህብረተሰቡ ተደራሽ ማድረግ ህብረተሰቡ ከዛ እንዴት መጠቀም እንዳለበት ከመግለጥ ከማስተዋወቅ አንጻር ትልቅ ኃላፊነት ይጠበቅብናል። የኢፌድሪ መንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ ዶክተር ከበደ ዴሲሳ ሚዲያዎች መሬት ላይ ያለውን እውነታ አገናዝበው መዘገብ አለበት ይገባቸው ብለዋል። ያለውን ነባራዊ ሁኔታ አማራ ክልል ባህር ዳር ከተማን ገብቶ መውጣት እንደማይችል ተደርጎ የሚነዛውን የሀሰተኛ መረጃን የመከላከል ለሀገራቸው የመስራት ሁሉም ተባብሮ ሀገር ስትኖር ነው ሁላችን የምንኖረው። ሀገራችንን ለማጽናት ሰላም እንዲመጣ ያማድረግ በሚዲያ የተነዛውን ጦርነት በሰላም ላይ ያለውን ማስገንዘብና ማሳወቅ የመመከት ዓላማ ይዞ መስራት አለባቸው። ሀሰተኛ መረጃ ራሱ ሳያፍር ሰው እያሰራጫ መሬት ላይ ያለውን እውነታውን መናገር የሚያሳፍር ነገር የለውም፣ ነውር አይደለም። የተሰራውን ነገር ተሰርቷል ብሎ ምስክርነትን መስጠት መቻል አለባቸው ሚዲያዎቻችን። ይሄ የታሪክ ተወቃሽነትም እንዳይሆኑ የለውጡ ደግሞ አካልም እንዲሆኑ መስራት አለባቸው ብዬ አስባለሁ።